ወርድ ይሻላል ከእምነት መግለጫ ወጥ ያሳያሁን ሰባቱ ሚስትራት የሚለውን ኬት አመጣው። ጋዲ ጀምር ሰምቻታለሁ። አሁን አሁን ትተው ነው እንጂ ከስድስት ወር ከሰባት ወር በፊት አንድ ቤት ላይ ገብታ አንትንትል ነበር። አንድ ቤት ምን አይነት ቤት ነው? አይ ለማወቅ ያለው ተለጠርኩኝ የሆነ ነገር። አይ ተው እስኪ ይቅር ትላለህ። አይ ካልክ እሺ ይቅር። አይ ዝም አለ እሱም ዝም አለ እሱም የሆነ የከፋው ነገር። አንተ ክፈትና ጋዲን ጥራው። ጋዲ ትምህርቱን ይሰጣል። ጋዲ ይድበት። እንደዛ ይቻላል። እኔ አ እላለሁ። እኔ አብሬ ይማራሉ አከሴ እያልኩኝ አከሴ እያልኩኝ ይማራሉ። አኬ እኔ ለአንተ የሚታየኝ ግን በቃ አሁን አንተ የሚያስፈልግ አገልግላል በቃ ጌታም አገልግል ባለህ በመልኩ ራሱ ቀስ ብሎ ወደ ምንኩስና ርሊል ነው። አገልግላል፣ ወደ ገዳም ግባ። ስለምን ትፈራለህ? ወንድም ስለ ጋብቻ ሲነገር ስለ ጋብቻ ከሆነ ማንገረኝ፣ አለበቃ ሰብሰብ ብለህ ይበቃል። በቃ እንዴ! ምንድን ነው ሰብሰብ ብለህ ስትል ምንድ ነው? የምታውቀው ነገር አለ ስለ ወንድማችን? እኔ ወንድሞችን ፊትለፊት አሳልፍ አልሰጥም። ለዛ ነው ጨራሽ ያኔ ይሄ የፈረደበት ለአንተ የሚታየኝ ምንኩስና ነው፣ ምናምን የምትለው ነገር ሰራለ እንደዚህ ቀል እንዳቅ በምንድነው? እሱን ነገር እንደ ጦር ነው የሚፈራ ግን ምንድ ነው ጋድ አልገባኝ። አኬ በቃ ምንም አኬ ግን እውነትህን ነው። ስማ ሲሶ ወይ አኬ ወደ ምንኩስና ብሄድ እንደ ሉተር ነው አንዷን መነኩሴት ነው ከምንኩስና ህይወት የሚያስወጣው። ሚገርሙ እና ቤቴና ባለፈው ማናት መሃሚን ከያያ ጋር እያወሩ ማለት ነው፣ ምንድነው ስለ ጋብቻ ይሁን ስለምን እንደዚህ ተነስቶ ነገር ጀለስ ምንቢል ጥሩ ነው ያያ ማለት ነው። እዚህ አንድ ኮመንት ሲያደርጉ እኮ ነው ትዝ የሚልኝ። ኧረ አኬን በጵጵስና ነው የምጠብቁ አይነት ስታፍ ማለት ነው። ጳጳስ ሆኑ ምናምን ኧረ በቅዱስ ሚኬል እዚህ ላይ ብዙ የማይወራ ነገር አለ። እየሰማሽ ነው። አንተ ሲጀምር ፌሻል ፊት ራሱ የፌሻል ስትራክቸር እራሱ ነው። ስማ ተክለኛ ነብይ መባል አልፈልግም። አይ ብሮስኪ ቶሎ አግባና ተገላገል። እኔ ሲስ ባለፈው ትዝ ይልሀል አይደል? ይሄን ነገር እንዳሰጠው እንዳሰጠው እያልኩ የተፈጠረው ነገር አዲሱ ገበያ ነው አይ መኩ ያስታውቃል። በቃ አንድ ስድስት ወር ሰባት ወር ስትሆት እንደሚያገባ ያስታውቃል። አራ መኩዚ፣ በጣም መኩዚ። እኔ ዲያቆናቱ እኮ ክብድ ነው የሚሉኝ። እናቤእእንዴት ናችሁ? ኧረ አንተ በዛው ትጠፋለህ። ስፔስፊኬሽን ሳትሰጠኝ እኮ ነው የጠፋኸው። እዚህ ስትመጣ ታወራለህ። ቴክስት አደረክ አላደረክም። ኧረ ጌታ የምር ማታ እኔ ደጋግሜ ደውዬ ስልክ ሲስ ጋር እራሱ ደውያለሁ። ያው የሲስ ስልክ ታውቀዋለህ። እንደ ውሃ ነው፣ አይቆም። ቴክስት ብታደርግልኝ እኮ ይደርሰኝ ነበረ። ስልክ ይዘህ ጎን ሆኖ ነው በቃ ለማንኛውም ጻፍልኝ ስፔሲፊኬሽኑ እንድሰጠኝ ነው። ጋዲ ወረደችን አግብቶ እንደፈታ ሰው ልክ ብለሃል። ባይዘ እኔ ባይዘብ ሁለት ሶስቴ ሰምቼዋለሁ ሲያወራ ክርስቶስን በጣም ጋብቻ ላይ ጋዲ ያወራ። በጣም ሲስ እኮ የትም የለሽም። አንድ ቀን የሆነ ነገር ሲያወራ ሰምቶ ረ ትዳርን ያወራት ማለት ጀመርክ አደለም? የእውነት ቆይ ጋ ከፈለክ ይምጣና ይሰጠው ጠይቀው። አን ይምጣ እስኪ እንዴ እና ደግሞ ሌላ ሁለተኛው ሰው ደግሞ ቤሊ ቤሊ ራሱ ቤሊ ቤሊ በዚህ ጉዳይ ጠየቀው። ቤሊ ማልበለጠ ነው አበለጠ እኮ አይደለም። ትክክለኛ ስሙ እኮ በላይ እኮ ነው የማልበለጠ ኦኬ ነው እንደ አዎ። ቤሊ በለ በበሊ እንትን ሲቆላመጥ በላይ። እንዴት ቤሊ እንደመጣ አልገባኝም ግን በላይ ነው ስሙ ኦኬ ነው። በለጠ ነበር የሚመስለኝ። አሁን አ ስማ አ አሁን አሁን ቤሊ ይመጣናል ሁሉ ጋር ተስማማችሁ እንደ ይልኝ እንጂ እየተዳሩ ነው ያወራል። ባባሱ ልክ ናቸው። ልክ አይደለም። አይ አይደለም። ዳሲ ተዳር ላይ ማ ማ ማግባት አለብህ እንደ ታው አትጨቃጨቅ፣ አግባዝም ብለህ እሺ። መጀመሪያ ስንት በለናሽ፣ ምከረን። ስለ ስለ ተዳር ምናምን ትንሽ ትምህርት ስጠን። ያሚ ፎሎ ይመልሽ እሺ አኪ በመጀመሪያ ደረጃ ትዳር በጣም በጣም በምድር ላይ ጸሎት ከሚያስፈልጋቸው ነገሮች አንዱ ዋነኛው አንዱ ነው እና በጣም በጣም በጣም ለምን? አንደኛ ላይፍህን ሙሉ ቀን በቀን በወር በዓመት 365 ቀን 24 ሰዓት በዛ ጉዳይ ትንሽ ችግር ውስጥ ገባህ ማለት በቃ ህይወትህ ማለት ነው።

እና አንዳንዴ ሲስ አንድ ነገር ልገር፣ ትላንት ስንቃላለን የሆነ ቦታ እኔና ባለቤቴ ይኸው፣ እሷ ድምፆ አይሰማ እኔ ድምጽ አይሰማ አስራ አምስት ዓመት ሙሉ ምናምን ብዬ ሳወራ እየቀለድኩ ነው። ከዛ እሷ ምን አለች መሰለ? አረ ድምፃችን የማይሰማው አልቆ ነው በጭቅጭቅ አለች፣ አንተ እምነትም አጉቷል። አኬ በቤሊ ተመክሮ ካገባ አለቀልን። ማታ በሆነ ርዕስ ለማስተማር ገብቶ አስራ አምስት ርዕስ አስተምሮ እንዲወጣ ማለት ነው። በገባበት ነው የሚያበራው። ሲዝ ትናንት እዛ ነርግ አዲስ አገባ የነገርኳቸው አንድ ቀልድ ነበረ። አንዱ ምን አለው መሰለህ? ያገባ ሰው አያረጅም አለው። እንዴ እንዴት አያረጅም ይለዋል? ቶሎ ይሞታል። አረቤኒ በቃ ያስበራራ ለማውራት እና ለማንኛውም ቀልድ ቀልዶ ነው፣ ቀልዱ ቀልዶ ነው። ባለፈው ስለዚህ እንደተነጋገር ነው ትዳር ያለው ኃላፊነት ነው ውስጡ፣ በጣም ግን በኃላፊነት ውስጥ ደስታ አለ ብለን ያወራ ነው። በኃላፊነት ውስጥ በጣም ደስታ አለ። አሁን አኬ፣ አንተ ቤተሰብን ሁሉ ብታስተዳድር፣ ሁሉንም ማኔጅ ብታደረግ፣ ሁሉንም የሚያስፈልጋቸውን ነገር ብትከፍል፣ ምን ብትል ቤተሰብ አሁን ፊዚካል ያሉትን እናትና አባት ቤት ማለቴ ነው፣ በጣም ደስታ ይሰማሃል። ደስታው ግን በማግኘት ወይም ከሆነ ሰው በማግኘት ሳይሆን በመስጠት የሚገኝ ደስታ ነው። ስለዚህ ፎርሙ ይለያል፣ ግን በጣም ደስታ አለው። አሁን ልጆችን እ አሁን ልጆችን አድርሼ መኪና ውስጥ ነው ማውራቸው በጣም ነው ኢንጆይ የማደርገው። ለምን ማድረስ ባልችል ግን ወይ ደግሞ የሆነ እንደነሱ ማሟላት ችል ባልችል የሆነ ሀዘን ውስጥ እገባለሁ እና እዛ ውስጥ ያለው ሀዘንና ደስታ ሀዘንና ደስታው ከዚህ ጋር የተያያዘ ነው። ዝም ብሎ ትልቅ ብሎ ሲገባ በቃ እኔ ኧረ ተው፣ በደመቁ በጣም ቤሊ ማለት በጣም ባይ ዘ አንደኛ እንትን ነገር ነው በለኛ። ቤሊ ማለት የኮምፒውተር ሳይንስ ምሩቅ ነው። ይኸውልህ ኮምፒውተር ሳይንስ ግራጁዌት ያደረገው ቤሊ፣ ሶፍትዌር ኢንጂነሪንግ ነው እንትን ያደረገው እና ቫይረስ ነክቶት ነው የሚገባ ለሃይማኖት ካለው ቀናትን ፕሮፌሽንና ፕሮፌሽንና አሳት ማጅ ብሆን ይሻላል። እንዴት ታዲያ አንተ አሳት ማጅ እኮ ብሆን ጴጥሮስ በአንተ በእኔ በአሳት ማጁ ላይ ማስትሬት ትሰራለን። እኔማ ኧረ እና ፕሮፌሽን ከእግዚአብሔር ነገር ጋር እግዚአብሔር ሞኞችን ነው የመረጠው እንጂ በፕሮፌሽን እኛ እንደምናከብረው አይደለም። ባይዘው ወይ የሆነ ፕሮፌሽን ያለው ሰው እንደዚህ ነው፣ የሆነ ፕሮፌሽን ያለው ሰው እንደዚህ ነው። ይሄ የዓለም ሲስተም ነው የዓለም እንትን ነው፣ አረዳድ ነው። ምንም ይሁን ምንም ይሁን እግዚአብሔር ፊት እኩል ነው ሁሉም። ቤሊ ዛሬ አልቻልነውም ጋይስ። እና ቅድም እኮ እስክሪፕቶ እና ወረቀት ምናምን ያዙ ያልኩት ከኔ ከቀልዴ እንኳ አይደለም። ለምን አንዴ ደግሞ ከተናገርኩ ስለማልደግም ነው። አንዴ ከተናገርኩ ስለማልደግም ጫር ጫር አድርጉ። ጨንቃችሁ የምታነቡት ነገር አላለም፣ አይደግም

እና ለማንኛውም ለቀልድ ነው። ተጋቡ፣ ግቡ፣ አትፍሩ። ጌታ አለ የሚያኖረን ጌታ ነው። በካልኩሌሽን አንኖርም። ስለዚህ ምንም አትፍሩ፣ ግቡ። እግዚአብሔር ታላቅ ነው። እዛ ውስጥ ታዩታላችሁ። ዳዊት እኮ ጎልያድ ሊገጥም ሲል ምን እንዳለ ታውቃለህ? እዛ ጫካ ያለው ከብት ስጠብቅ አለ ጌታ ይመጣ ነበር አለ እና አንበሳውን ድቡን ኃይል ይሰጠኝ ነበር፣ እሱን ለማሸነፍ አለ። ስለዚህ የኛው ጎልያ ዳያቅተኝም አለ። ስለዚህ ቤት ውስጥ እግዚአብሔር ሲረዳህ ማየት አለብህ። ለዚህ ነው ቤተክርስቲያን መሪዎች ስትመርጡ አለ ቤቱን በትክክል ካላስተዳደረ አለ እንዳትመርጡት አለ ጳውሎስ። ለምን እዛ ማኔጅ ሶስት ሰው፣ አራት ሰው ማኔጅ ማድረግ ካልቻለ እንዴት እግዚአብሔርን ጉባኤ እግዚአብሔርን ቤተክርስቲያን ይጠብቃታል አለ። እና ስለዚህ በምትገቡበት የህይወት ውስጥ እዛ ውስጥ ቻሌንጅ አለ፣ እዛ ውስጥ ደስታ አለ ያንን ቻሌንጅ እና ደስታ ተቋቁማችሁ መውጣት ከቻላችሁ ጥሩ የእግዚአብሔር ቤተ ክርስቲያን ተቋረጠ አበጣቱ ከባድ ነገር ነው። ዛ ቤት የሰው ማኔጅ ማድረግ ከቻልክ ያን ማድረግ ይቻላል ማለት ነው። ጸዴ ነው፣ ጸዴ ነው። ደስ ይላል። ተመስገን ነው። ለዛ ነው ለካ መግለጫ የሚመጣብህ በየቀኑ ሳያስተዳድሩ ሲቀሩ ነው ለካ መግለጫ አንተ ላይ በየቀኑ ነው የሚያወጡብህ። አይ በቃ ቤሊ፣ በቃ አንተ አሁን ወደ እኔ ትችብቱን ትተመኩ ቤሊ መክሮካል። በዚህ ስድስት ወር ውስጥ እኛም ዝም ብለን ሰርግ ከምን ዞር እንትን አድርግ ቤሊ ከአሁን በኋላ ሲገባ እንደዚህ አይነት ጉዳዮች ላይ በስስራት አውርቶ እንዲወጣ ብቻ ማድረግ ነው። ምንድን ነው ሲስ ቤሊ እኮ እኔንም አቃጥሎ ሊደፋኝ ሚስቱ እንዴት ቻለች ግን? በጌታ ቤሊ እንትን ነው። እዚህ ርዕስ ላይ በጣም እንትን ነው። በቃ አሁን ልክ ቤሊ ልክ ሲገባ፣ ሪኩዌስት ይልክላችሁ። እርሱ ትዳር ነው፣ ምን ሐሳብ ትሰጣለህ? በሉት ወይ ጌታ። አይ ነው ነው ረኒ ቢሮም ልግባ በጌታ ዘረደግች ብዬ ሰላም ሲሳይ እንዴት ነህ? እንዴት ነሽ አለኝ። አኬን ፈልጌ ነበር የገባሁት። እኔ ስገባ ይወጣል እንዴ። አኬን ፈልገሽው ነበር? አዎ፣ አንድ ጥያቄ ነበረኝ። እሺ ጥያቄውን ጠይቂና ገብቶ ይመልሳል። ኦኬ በእኛ በክርስትና በኦርቶዶክስ ተዋህዶ አካላችንን መለገስ እንችላለን? ይፈቀዳል? በሃይማኖቱ ኩላሊት፣ ዓይን ምናምን በእኛ ይፈቀዳል። በእናንተ አላውቅም። ስ ግ በእኛ